በጉርምስና እና በኋላ ማደግ አይቻልም። ቁመት ገደብ ያለው ነገር፣ ቁመታችን ሊያድግ የሚችለው በጄኔቲክስ ነው፣ ብዙ ጊዜ ይሄ የምንሰማው አባባል። ይሄ ነገር ውሸት እንደሆነ ብነግራለን። ይህን ማድረግ የቻለ ሰው ቢኖር ዛሬ ብዙዎቻችሁ ሰምታችሁ ስለማታቁት ስለ ረስታን አክማቶ ስለሚባል ሰውዬ እናወራለን። ረስታን አክማቶ ሩሲያዊ የከፍታ ዘንድ ላይ ስፖርተኛ ነበረ፣ ቁመት ማሳደግ አይቻልም የሚባለውን አባባል ያከሸፈ ሰው። እንዴት ይህንን ማድረግ ይቻለ? እድል ነው ጄኔቲክስ ነው የሚለውን በጋራ እናያል። ከዛ በፊት ግን ሁላችሁም በጉጉት ስጠብቁት የነበረው ቁመት ማሳደጊው ኮርስ አልቋል። እኔ ኮች እያደረግኳችሁ፣ እኔ ቁመቴን ያሳደግኩበት ሚስጥር ቅድም የነገርኳችሁ ደግሞ ረስታን አክማቶ ቁመቱን ያሳደገበት ቴክኒኮችን በማካተት በቪዲዮ እና በመጽሐፍ መልክ አዘጋጅቼ የላችኋለሁ። ብዙ ሪሰርች የተደርጉበት ብዙ ደክሜበት ነው ያዘጋጀሁላችሁ። ለዛም ነው የቆሉባችሁ። ኮርሱን ለማግኘት ዲስክሪፕሽን ላይ ወይም ደግሞ ፈርስ ኮሚንት ላይ የማስቀምጥላችሁ የቴሌግራም ሊንክ አለ። እሱም በመንካት እዛ የምታገኙት ቻናል ላይ ጆይን ብላችሁ ጠብቅ። ወደ ረስታም ስንመለስ ይህ ሰው ቁመቱን ለምን ለማሳደግ ወሰነ? ረስታም አንድ ትልቅ ህልም ነበር። እልሙ ሩሲያ ላይ ታዋቂ ስፖርተኛ መሆን ይፈልግ ነበር እሱ በት ስፖርት ደግሞ ቅድም መግቢያ ላይ እንደነገርኳችሁ ኳችሁ ሀይ ጃምፕ የሚባል ወይም ደግሞ ብዙ ጊዜ አይታችሁ ከሆነ ሮጠው ሮጠው እንደዚህ ባክ ፍሊፕ ነገር ሰርተው ፍራሹ ላይ የሚተኙት አለ። እሱን ስፖርት በጣም ከልቡ ይወድ ነበረ እና በሱ ስፖርት ትልቅ የሚባለው ፓርት ወይም ትልቅ የሚባለው ቦታ ላይ የመድረስ ህልም ነበረው። ይህንን ህልም ለማሳካት በጣም ይለፋ ነበረ፣ በጣም ይሰራ ነበረ። በቃ ዲሲፕሊን እንዲሆነ ለዛ ስፖርት የተፈጠረ አይነት ሰው ነበር። ግን ውድድሩ ላይ ለመሳተፍ ቁመቱ በቂ አልነበረ። በዛን ሰዓት ቁመቱ ሜትር ከ64 ሴንቲሜትር ብቻ ነበር። ይሄ ቁመት ደግሞ እዛ ውድድር ላይ ለመሳተፍ በቂያን ነበር። ከዛ እሱን ያሰራው የነበረው እሱንና ጓደኞቹን ሰብስቦ ያሰራው የነበረው አንድ አሰልጣኝ ወደ ረስታም አክመቶቭ ይመጣና አንድ ምርጫ ለሱ ያቀርብለታል። እንደዚህ ብሎ ለረስታም ይነግሯል፣ ወይ ቁመትህን ታሳድጋለህ፣ ወይ ደግሞ ህልሜ ብለህ የምታስበውን ይህን ስፖርት ታቆማለህ ብሎ ይነግረዋል። አይገርማችሁም? ረስታም ግን ህልሙን ለማቆም አልወሰነም። ለራሱ እንደዚህ ብሎ ቃል ገባ፣ ቀጣይ አመት ስመለስ ራሴ ላይ ስምንት ሴንቲሜትር ጨምሬ እመለሳለሁ ብሎ ለራሱ ይሄዱካል። እንዲያውም አንዳንድ ቦታ እንደሚነገረው ከሆነ ወደ ቤት ሄድና የራሱ የሆነች ወረቀት አዘጋጀና ቀጣይ አመት ስምንት ሴንቲሜትር ራሴ ላይ ጨምራለሁ ብሎ የሆነች ወረቀት ግድግዳ ላይ ጽፍና ክላሱ ላይ ያስቀምጣል። ከዛ ሲወጣ ሲገባ ሁሌ ይህንን ነገር ስለሚያየው እሱ ዲሲፕሊን እንደሆነ ቁመቱ ላይ ሞር ፕሬጀር እንዲያሳድር አድርጎታል የሚባል አንድ አባባል አለ። ግን ለራሱ ቃል የገባው ነገር እንዳለ ሆኖ በደንብ የሚታወቀው ግን ቀጣይ መስመለስ ሴንቲሜትር ራሴ ላይ ጨምሬ እመለሳለሁ ያሉ አባባል፣ ይህንን ለራሱ የገባውን ቃል ብዙ ሰዎች ሲሰሙ ጓደኞቹ ሌሎች የሚያውቁ ሰዎች በጣም በሱ ይስቁበት ነበረ። በሚያደርጋቸው ነገሮች በጣም ይስቁ ነበረ፣ ግን እሱ ምንም የሚመስለው አይነት ሰው አይደለም። ከዛ ረስታም ቁመቱን ሊያሳድግባቸው የሚችላቸውን ነገሮች ማሰባሰብ ሪሰርች መስራት ጀመረና ና ቃላረ ቁመት ማሳደግ ጆርኒውን በተግባር ጀመረ። ከዛ ሶስት ነገሮችን ለመሞከር ወሰነ። አንደኛ ኒውትሪሽን፣ ሁለተኛ ኤክሰርሳይዝ፣ ሶስተኛ ደግሞ ሪከቨሪ እና ማይንድ ሴት። ረስታም መጀመሪያ ለማስተካከል የወሰነው ኒትሪሽን የሚወስድበትን መንገድ ወይም ደግሞ አመጋገቡ ነው አይነት ምግቦች ቁመት ያሳድጋሉ፣ ምን አይነት ደግሞ ምግቦች ቁመት አያሳድጉም፣ ብበላ ግሮዝ ሆርሞኔን እና ግሮዝ ፕሌቴ ቶሎ እንዲዘጉ ያደርጋሉ የሚለውን ከለየ በኋላ የራሱን ፕሮግራም እንዲሆነ የምግብ ሩቲን አወጣ። ፕሮግራም ውስጥ ፕሮቲን፣ ካልሽየም፣ ቫይታሚን ዲ፣ ማግኒዥየም፣ ዚንክ አካቶ ነበር። ለምሳሌ እንቁላል፣ ወተት፣ ስጋ አዘወትሮ በጣም የሚመገባቸው ምግቦች ነበሩ። ሁለተኛው ረስታን የተከተለው ህግ አጥንቱን ወይም ደግሞ የቦን ስትራክቸሩን ፕሬዥር ውስጥ መክተት ነበር። ይህ ደግሞ የወልፍ ስሎውን ህግ ተከትሎ ነበረ ቦኖቹ ላይ ፕሬዠር ማሳደር የጀመረ። ወልፍ ስሎ ብዙ ጊዜ ሲባል ሰምታችሁ ሊሆን ይችላል፣ ግን ይህ ሎ ስቴት የሚያደርገው የሰው ልጅ አጥንት መካኒካል ሎዲንግን መላመድ ይችላል ይልናል። ይህን መካኒካል ሎዲንግ አጥንቱ መላመድ ከቻለ ደግሞ በሳይዝ እና በጥንካሬ አጥንቱ እንዲጨምር ያደርጋል። ረስታም ይህን የወልፍ ስሎውን ከተረዳ በኋላ አጥንቱ ላይ ፕሬዠር ሊያሳድሩ የሚችሉ ኤክሰርሳይዞችን ማፈላለግ እና ኤክሰርሳይዝ ማድረግ ጀመረ። ለምሳሌ እሱ ከሚሰራቸው ኤክሰርሳይዞች ውስጥ ሃንጊንግ ባር፣ ጃምፒንግ ስዊሚንግ፣ ባስኬትቦል እና ሌሎች የአጥንቱ ላይ ፕሬጀር የሚያሳድሩ የስትሬቲንግ ኤክሰርሳይሶችን አዘወትሮ ይሰራ ነበር። ሶስተኛ፣ ረስታም ያስተካከለው የሪከቨሪ ሴሽኑንና ማይንድ ሴቱን ነበር። ረስታም ይህንን ፓርት ከሁሉም በላይ ትኩረት ሰጥቶት ነበር የሰራበት በተለይ ለንቅ እንቅልፍ የግሮዝ ሆርሞን ፋብሪካ ነው። ሰውነታችን ላይ ሮዝ ሆርሞን የሚባል የሆርሞን አይነት አለ። ይህ ሆርሞን ደግሞ የሚለቀቀው ሰውነታችን ዲፕ ስሊፕ ውስጥ ሲገባ። ይህ ሆርሞን ምን ያደርጋል? አጥንታችን እንዲያድግ በቃ አለ። የሰው ልጅ አድጓል ምንለው ይህ ግሮዝ ሆርሞን ሰውነታችን ላይ ሲለቀቅም እና ረስታም ያህንን ህግ ከተረዳ በኋላ ለእንቅልፍ የሚሰጠውን ጊዜ አሻሻል በቀን ከስምንት እስከ አስር ሰዓት ንጹህ ዲፕ ስሊፕ ይተኛ ነበር። ይህንን ግን አልፎ አልፎ ወይም ደግሞ ለተወሰኑ ጊዜያቶች ብቻ አደለም፣ ከስምንት እስከ አስር ሰዓት ይተኛ ለአንድ አመት ነው አለ ቃል ለራሱ የገባው። አንድ አመቱን ሙሉ በየቀኑ የሚተኛበት ሰዓትና የሚነሳበት ሰዓት ተመሳሳይ አድርጎ ነበር። እናንተ አራት ሰዓት የምትተኙ ነገር ከሆነ ለሊት አስራ ሁለት ሰዓት ብትነሱ በቂ ንጹህ ስምንት ሰዓት እንቅልፍ ታገኛላችሁ። ረስታምም የእንቅልፍ ሴሽኑን ያስተካከለው የሚነሳበት ሰዓትና የሚተኛበት ሰዓትን ተመሳሳይ በማድረግ ነው። በጣም ከረስታም ደግሞ የሚለየው ነገር የነበረው ማይንድ ሴት ነው። ብዙ ሰዎች በሚያደርጋቸው ነገሮች ይሄ እብድ ነው ወይ ብለው ይስቁበት ነበረ። ብዙ የገጠሙት ቻሌንጆች ነበሩ፣ ግን ረስታም ያንን ነገር የሚሰማ ሰው አልነበረ። ሁሌ ስለ ቁመቱ የሚያስበው ፖዘቲቭ ነበረ። እኔ ረጅም ነኝ፣ እኔ ማደግ እችላለሁ፣ እያደኩኝ ነው ብሎ ሁሌ ለራሱ ፖዘቲቭ ነገርን ብቻ ነበረ የሚነግሩ። ደግሞ ቅድም የነገርኳቸውን ኤክሰርሳይሱን፣ ኒውትሪሽኑን ሁሉ ነገሩን ሲያደርግ አልፎ አልፎ ወይም ደስ ባለው ሰዓት አልነበረ ይሰራል። 365 ቀኑንም ዲሲፕሊን የሆነው በኮንሲስቴንሲ ይሰራል። ይሄን ደግሞ እንዲያደርግ ያደረገው የሃይ ጃምፕ ስፖርተኛ የመሆን ትልቅ ህልም ነበረ። ህልሙን ለማሳካት የሆነ ነገሮችን ሳክሪፋይስ ማድረግ ነበረበት። በየቀኑ እነዛን ነገሮች ያደርግ ነበረ። ብዙ ሰው ይስቁበት ነበረ። ግን የሱ ማይንድ ሴት ሁሌ እንደሚያድግ ሁሌ ያንን ነገር ማሻሻል እንደሚችል እና ፖዘቲቭ ነገር ነበረ ሁሌ ለራሱ እየነገረ እነዛን ቀናቶች የሚያሳልፉ የምር ይሄ ሰው አደገ ወይስ ዝም ብሎ ልፋት ነበረ? ረስታም እዛው 164 ሴንቲሜትር ላይ አልቀረም። እንዳለው ቃሉን ጠብቆ በአመቱ መጨረሻ ቁመቱ ላይ ትልቅ ለውጥ ማምጣት ጀመር። እንዳለው ስምንት ሴንቲሜትር ብቻ አይደለም ሰውነቱ ላይ ወይም ቁመቱ ላይ መጨመር የቻለ ለአመቱ መጨረሻ፣ የሚገርም ሁኔታ ቁመቱ ላይ ሀያ ሶስት ሴንቲሜትሮችን በመጨመር የአመቱ መጨረሻ ላይ የራሱን ቁመት ከመቶ ስልሳ አራት ሴንቲሜትር ወደ መቶ ሰማኒያ ሰባት ሴንቲሜትር ማሳደግ ቻለ። ከዛ ህልም ወደ ሆነው ወደ ሀይ ጃምፕ ስፖርተኛ በመመለስ ዓለም ላይ ትልልቅ ታሪኮችን መጻፍ የቻለ ሰው ነው። ሰርች ብታረጉት ሃይጃምፕ ስፖርተኛ ረስታም አክሜቶቭ ብላችሁ ብሰርጩት ይመጣላችሁ። ሁላችሁም እንድታቁሙ ፈልገው። ነገር ግን ረስታም የቁመት ለውጡን ሲያመጣ በዛን ሰዓት እድሜው አይታወቅም ነበረ። ያንግ ነበረ ወይስ ፑቨርቲ እድሜ ላይ ነበረ ወይስ እድሜው ካለፉ በኋላ ብዙ የሚወሩ ነገሮች አሉ። አንዳንዴ ከ22 ዓመት በላይ ነበረ በዛን ሰዓት ይባላል። አንዳንዴ ደግሞ ፑቨርቲ እድሜ ላይ ስለሆነ ቁመቱን ያሳደገው ይባላል። ሳይንስ ግን የሚለው አንድ ሰው ቁመቱን ለማሳደግ እድሜው ከ15 22 መሆን አለበት። በዛን ሰዓት ሮዝ ፕሌቱ ክፍት ስለሆነ ቁመቱ ማሳደግ ይችላል። ግሮስ ፕሌት ከተዘጋ በኋላ ግን የሰው ልጅ ቁመቱን ማሳደግ አይችልም ብሎ ነው ሳይንስ የሚያስቀምጠው። ግን አንዳንድ ሰዎች ደግሞ ይህንን ህግ አፍርሰው ቁመታቸውን ያሳደጉ ሰዎች አሉ። የተወሰኑ ኢንቾች፣ የተወሰኑ ሴንቲሜትሮች በየአመቱ የሚጨምሩ ሰዎች አሉ። ረስታምም በዛን ሰዓት እድሜው ይለፍ አይለፍ አይታወቅም፣ እንደተባለውም እድሜ ካለፈ በኋላ ሊሆን ይችላል ቁመቱን ያሳደጉ ግን እናንተ እድሜያችሁ ገና ከሆነ ላይክ ፑበርቲ እድሜ የምትባሉ አይነት ሰዎች ከሆናችሁ እሱ ያደረጋቸውን ቴክኒኮችና ሁሌ ለራሳችሁ ፖዘቲቭ ሆናችሁ ለራሳችሁ ለገብታችሁ እነዚህን ነገሮች ካደረጋችሁ ረስታም ያደረገውን ማድረግ የቻለውን እና ማድረግ እንደምትችሉ አረጋግጥላችኋለሁ። ወይም በራሳችሁ ሹሩ ልትሆኑ ትችላላችሁ። እና ደግሞ ቁመታችሁን እንድታሳድጉ የሚያደርጓችሁን ቴክኒኮች የተለያዩ ሪሰርቾችን አካትቼ እኔም ከዚህ በፊት በሰራሁላችሁ ቪዲዮዎች ቁመቴን ምን ያህል እንደጨመርኩኝ ማሻሻል እንደቻልኩኝ እነግሬያችኋለሁ። ረስታም ከየት ተነስቶ ሀያ ሦስት ሴንቲሜትር ቀላል ማለት አይደለም ያን ያህል ለውጥ ማምጣት እንደቻለ እነግሬያችኋለሁና እነዚህን ቴክኒኮች አካትቼ በራሴ መንገድ በኢትዮጵያ መንገድ በቪዲዮ እና በመጽሐፍ መልክ አዘጋጅቼላችኋለሁ። ይህን ኮርስ ለማግኘት ቅድም እንዳልኳችሁ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ይህን ኮርስ ለአንድ ዙር ብቻ ነው የማዘጋጀው። አንዴ ሁሉም ሰው ይመዘገበ ከዛ ኮርሱን ካገኘ በኋላ የሆነ የራሱ የቀን ገደብ አለው። ይህንን ቻሌንጅ የምትጀምሩበት እና ከዛ በኋላ ሰዎችን አልመዘግብም። ሙሉ ለሙሉ ነው ማጠፋው። ያላወቁ ሰዎች፣ ጓደኞቻችሁ ቁመታችሁን ማሳደግ የሚፈልጉ ሰዎች ካሉ ለእነሱ ሼር ማድረጋችሁን እንዳረሱ። ሊንኩን እንዳልኳችሁ ዲስክሪፕሽን ላይ ታገኙታላችሁ